ሰላም ውድ ተመልካቾቼ፣ በያላችሁበት ሰላማችሁ ይብዛ። እንዴት ናችሁልኝ? ይሄ ከዚህ በፊት ዩቲዩብ ነበረኝ እና ሀያ ሺህ ተመልካች በላይ አለ ከዛን ሶስት መቶ ሰብስክራይብ ነበረኝ። በዛም በቃ ተመስገን እያደኩኝ ነው፣ አንድ ሺህ ሞላለው በቃ እያልኩኝ ከዛም ምንም በማላቀው በኩል ጥፋት አለ በመሀል ማለት ነው። ከጎግል ላይ ጠፋ ብቻ እና፣ ይሄ ደግሞ አዲስ ነው የከፈትኩት። የእናንተን ትብብር እፈልጋለሁ። ሰብስክራይብ አድርጎኝ ውድ ኢትዮጵያውያን እላችኋለሁ። ያላችሁበት ሰላማችሁ ይብዛ። ረመዳን በሰላም እንደያዝነው በሰላም የምንፈታ ያደርጋል። ሀገራችንን ሰላም ያደርግል። ያልኩኝ እንግዲህ ሰብስክራይብ ማድረግ እንዳረሱ እኔ የምኖረው ያው አረብ ሀገር ነው እና ያው የአረቦችን ምግብ በብዛት እሰራለሁ። እሱን እየሰራው ነበረ ዩቱቤ ላይ ምለቀው ያው እንግዲህ ጠፋብኝ። ምንም ማድረግ አይቻልም። አሁን የናንተ ልትብብር የምፈልገው ሰብስክራይብ እንድታደርጉኝ እና ወደ ኢንሻአላህ ቢያንስ አንድ ሺህ ሰው ሰብስክራይብ እንዲያደርገኝ ፈልጋለሁ። ሰላም ሁኑ። እና በተለይ ደግሞ አረብ አረብ ቤት ስትሰሩ፣ በኮንትራት ቤት ስትሰሩ፣ ከአሰሪዎቻችሁ ጋር ስትጣሉ ያው እንግዲህ መጋጨት እያለ ነው እኔ ጆርዳን ነበረ ምሰራው። በጣም ሶሪያዊ ዜጋ ነች እና በጣም አሮጌ ነች። በጣም ታስቸግረኝ ነበረ። የጆርዳን ጆርዳን የሰራ ሰው ያውቀዋል። ስለ ጆርዳን ስራ እና በጣም በቃ ታስቸግር ነበር። ያ ኮንትራት ሊያልቅ ሲል አገር እገባለሁ ስል እንድገባ አትፈልግም ነበር እና በጣም ታስቸግረኝ ነበረ እና በአጋጣሚ መታችኝ ማለት ነው። ስትመታኝ ወደኩኝ። ከዛን በቃ መምታት ምናምን አበዛች። በብዛት መታኝ ማታቀው መምታት ምናምን አበዛች። ከዛን እኔ የሆነች ጓደኛ ነበረችኝ። የኢትዮጵያ ኤምባሲ ስልክ ቁጥር ስጭኝ ብዬ ስላት ሰጠችኝ እና ደወልኩኝ። ከዛን ስደወል የፓስፖርት ቁጥር አለሽ አሉኝ። አለኝ አልኩኝ። በዚሁ አጋጣሚ ሁላችሁም አረብ አረብ የምትሰሩ የፓስፖርት ቁጥራችሁን ማወቅ አለባችሁ፣ በስልካችሁ አነስታችሁ መያዝ አለባችሁ ማለት ነው። ክፉ ደጉም አይታወቅም፣ ሰላም እንዳለ ችግር ሊኖር ይችላል። በተለይ ውጭ ሀገር ተሰዳችሁ ስኖሩ በስልካችሁ ፎቶ አነስታችሁ መያዝ አለባችሁ እላችኋለሁ ከዛ አዋለኝ ስል የቢሮ ቁጥር አለሽ አለችኝ። የተቀበለሽ የጆርዳን ቢሮ ቁጥር አለ ስትል እኔ አጋጣሚ ያንሳት የቢሮ ስልክ ቁጥር አለ ያዝኩኝ። ወደ ከኤርፖርት ወደ ቢሮ ገባው፣ ከቢሮ በጧቱ በጧቱ ወደ ስራ ገባው ማለት ነው እና የቢሮ ቁጥር ምን ለማድረግ ውዬም ከቢሮ ቁጥራቸውንም አልወሰድኩም። ግድግዳ ላይ ምናምን አለ ግን ፎቶ አላነሳውም ትዝም አላለኝ ማለት ነው። እኔ በዛ ሰዓት ምን አይነት ስራ ይሁን ምገባው፣ ከባድ ይሁን ትንሽ ይሁን፣ ያ ነው ያሳሰበኝ እንጂ እንዲህ አይነት የቢሮ ስልክ ማንሳት ምናምን ያለት። ለዛ ኤምባሲ ደግሞ ያው የቢሮ ስልክ ስልክ ቁጥር ቢኖርሽ ወደ እነሱ እንደውል ነበረ እኛ ጋርም ብትመጪ መፍትሄ አታጭም ነበር። ለዚህ እኛ ምንም ማድረግ ስለማንችል ቀጥታ ውጪና፣ ታክሲ ያዢና፣ ፖሊስ ጣቢያ ሂጂ። ደበደበችኝ የደበደበችኝ ይነው ፈራለሁ ብለሽ አመልክቼ አለችኝ። ከዛን ያው ሞኝ እንደነገሩን ይባላል። አጋጣሚ ሴትዮዋ ወጣች። ወጣ ስትል ቶሎ ብዬ ባይን ለበስኩኝ እና መንገድ ወጣኝና ታክሲ ይዤ ፖሊስ ጣቢያ ወሰደኝ አልኩት። ከዛ ለምን አለ አሰሪ እንዲህ ደበደበችኝ፣ አስቸገረችኝ ስል ፖሊስ ጣቢያ ከመጥቴ ኢትዮጵያ ያሉበት ልውሰድሽ አለኝ። እኔ ደግሞ ፈራው። በቃ ይሄ ሰው የት ይዞኝ ይዲውን ምናምን ብዬ ፈራው። ደግሞ እኔ አገሬ ለመግባት ነው እንጂ ሀሳቤ ጠፍቼ ለመስራት በጣም አልፈለኩም ነበረ ማለት ነው እውነት። ከዛም ፖሊስ ጣቢያ ሄድኩኝ እጄ ሄጄ ስል ምን ሆነሽ ነው አልኩ። ተደብድቤ ነው ሁሌ የደበደበችኝ ነው ለነብሴ የፈራው ስል ፓስፖርት ቁጥርሽ አለሽ? አሉኝ። ከዛ አዋለኝ ብዬ ከስልክ ያሳየዋቸው ከዛን ኮምፒውተሩ ላይ አደረጉ ወጣ። ከዛን የሴትዮዋን ስልክ ቁጥር አለ ተባለ። አይዋለኝ ከስልኬ ወሰዱ ስልኬን ቀሙኝ። ከዛን እኔ እዛው ሆንኩ ማለት ነው። ከዛን አሰሪዋ ተደወለላት እየሮጠች መጣች፣ የኔ የሰራተኛ አው ከዛን እንዴት መጣች በቃ መጣለች ነው ትፈለጊያለሽ፣ የሮጠች መጣች ቤቱን ጥላ ነው የመጣችው። ቁልፍ የቤት ቁልፍ ይዛ ነው የመጣችው። ትፈተሽ ከዛን ትፈተሽ ሲባል ማለት ነው ልብስ የወልቆ እርቃኔ ነው ከነፋንቴ የወልቆ ሬሳ ራሱ እግብራለሁ በራሴ መፍትሔ ለማግኘት ብዬ ራሴን አዋረርኩ ብዬ ልብስሽን አውጪ ተጉርማዛሽን አውጪ። ከዛ ራቁ ቴን ቆንኩኝ ፈሪቼ ቁጥጥስ ልቆም ያሉኝ ቆምኩኝ። ምንም ነገር የእሷን ቁልፍንም እኔ ው ስጃ አልመጠውኝም። ዝም ብዬ በሩን ክፍት አድርጌ ነበረ ወደ ፖሊስ ታባ ያድኩት። ከዛን ምንም ነገር የለም። ከዛን ክሱ ተጀመረ። ለምን መተሻት ለምን ድምታስፈሪቢ ለምን ድምደብድቢ ተባለች። እዛ ሄዳ ካደች አልመተውም ብላ ማለት ነው እሷ ናት ሰራተኛ አይቱ ናት የመታችኝ እንጂ እኔ እሷን አልመተዋትም ብላ ስትክድ ከዛን ነገሩ በቃ ወደ ኢትዮጵያ አምባሲ የተደወለና የሮጡ መጡ። እነሱ ምን ሆነሽ ነው አሉ። በቃ ይሄው እንዲህ ትመተኛለች እንዲህ ታደርግ ተደተ በብዛት የኮንትራት ሊያልቀኝ ነው ትመተኛለች አልኩ። ከዛን እዛው በዛው እንደውም ከሷ ብር አለብኝ አንድ ሺህ ብር አለብኝ አለች፣ በውሸት ማለት ነው። ከዛን አንድ ሺህ ብር አለብኝ ስትል አንድ ሺህ ብር የምን አንድ ሺህ ብር አንድ ሺህ ብር አለብኝ? ሪሲት አንጪ ተባለች። እሱም ውሸት ሆነ። በቃ አገር እንድገባ ተደረገ። ግን አለቅም ኮንትራት ሰው ሶር ነው የቀረ፣ ኮንትራቱ ሲያልቅ ትገባለች። ከዛ ከእንደገና ለሕይወቴ ፈርማ ሁለተኛ እንዳትመጣኝ ፈርማ ወደ ስራው ተመለስኩ ማለት ነው። እና ያለ እሷ ፍላጎት ስራ መቀየር አትችም ተባልኩ። ወደ ስራው ተመለስኩ ኮንትራቴን ጨርሼ በቃ ወደ አገር ገባለሁ ስል የኤርፖርት ብር ሰጥሻለው እንዳገቢ ምን እኔ አልፈልግም አልኩኝ። ማለት እኔ እሷን እንዳልመታ እሷም እኔ እንዳትመታ ማለት ነው። ተፈራረምን እና ወድንገት አንድ ነገር ችግር ቢገጥማት እኔ ነኝ ተጠያቂ ብዬ እሷ ቀጥላ ስር ያለች ኧረ እኔ አልፈልግም ብዬ ሀገሬ ገባሁ እና እና እዛ እንትን እዛ ፖሊስ ጣቢያ ውስጥ በብዛት ጠፍተው ሰርተው እራሳቸውን አስይዘው ነው አገር የሚገቡት። እና ምን አልጠፋሽም፣ ብር እኮ ብዙ ነው ክፍያው ምን ነሽ ነው እንቺ ብጠፊ ይሻላል አለኝ እና ህግ ቦታ ብንሄድም ለእነሱ ነው በብዛት የሚያገዙት። ሌላችሁ ፈልጌ ነው እና ቢያንስ ሰው ከተገኘ ጠፍቶ መስራቱ ቆንጆ ነው። ጠፍታችሁ ሰርታችሁ ከዛን ሀገር ለመግባት ስትሉ። እራሳችሁን አስይዛችሁ ብገቡ ይሻላል። እዛም ክብር አለ፣ በጣም ጠፍቶ ለሚሰሩት ህግ ቦታ በጣም ክብር አለ። የአየር ብር አለሽ ምናምን ይባላል። የምትከቸውን ተከትተሽ ነው የምትገቢ እና እኔ በጣም ቆጨኝ። ያው ምንም ማድረግ አይቻልም። ለሌሎቻችሁ መመክራችሁ ያው እነሱ እንዳይደበድቧቸው ችግር እናተ ላይ እንዳይፈጽሙ ለህግ ማመልከቱ ጥሩ ነው። ለህይወታችሁ ማለት ነው አስጊ ከሆነ ግን ግን ቢቻል እንደእኔ ሰው ካላችሁ ብጠፎች ይሻላል ጥሩ ሰው ካላ ጠፍቶ መስራት ይሻላል ማለት ነው። እና ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱኝ። እንግዲህ ውድ ተመልካቾች የራሳችሁን ጠብቁ፣ በያላችሁበት ቦታ በተረፈ ፈጣሪ ጠብቀን ማለት ነው።